ሰላም ጤና ይስጥልን። የፎገራ ቲቪ ቻናል ቤተሰቦች አዳዲስ መረጃዎችን እናው ብለናል። አቶ ሽመልስ አብዲሳ አማራ ክልልን እርስ በርስ ደም አቃምተነዋል ማለታቸው፣ የአማራ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ከፍተኛ የጦር ሜዳ ድል ማስመዝገቡ፣ የታላቁ ህዳሴ ግድብን ምክንያት በማድረግ የግብጽ ፎከራና በአማራ ክልል ኦሮሞ ብሔረሰብ በተከሰተ ትራፊክ አደጋ የሰዎች ህይወት ማለፉና ሌሎች ዝርዝር መረጃዎችን እናደርሳቸዋለን። አብራችሁን ቆዩ። የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ አማራውን እርስ እርስ በርስ ደም አቃብተነዋል። ከዚህም ባለፈ ጥሬ ስጋ እየቀለብን አሰልጥነን ያስቀመጥነውን ሰራዊት ኦሮሚያ ልዩ ሀይልን ፈታን እንለቀልበታለን አሉ። እውነታው እንዲህ ነው፣ ሚኒሻ ሆኖ ከፋኖ ቤተሰብ ያልገደለ የለም። በተመሳሳይ ፋኖ ሆኖ ከሚኒሻ ቤተሰብ ያልገደለ የለም። በአማራ ባህል ደግሞ ደም ሳይመልሱ መቅረት እንደ ነውር የሚቆጠር ነገር አለ። ስለዚህ አሁን ላይ እርስ በርስ ለግድያ የሚፈላለጉ ደመኞች ሆነዋል። ሆኖም አጥፋልን ብለን የምንለምነው ሚኒሻ አይኖረንም። ለራሱ ሲል የራሱን ህይወት ለማትረፍ ሲል ያለምንም ክፍያ ፋኖን ያሳድድልናል። በእንደዚህ አይነት መንገድ እጃችን ላይ ያለውን ገንዘብ ለሚኒሻ ከመበተን ድነናል። ገንዘብን ለገዳ ልዩ ኃይል ኮማንዶ ማሰልጠኛና መሳሪያ መግዣ ይውላል። አማራ ከዚህ በኋላ ከነ ሙሉ ክብሩ በአባገዳ ልጆች ፊት የሚቆምበት ዘመን አብቅቷል። ምንም አባከና የሚለው ሰው አይኖርም። ቀደም ብዬ እንደነገርኳችሁ አማራ ከዚህ በኋላ እንደ እስከ ምጽአት ድረስ ምንም አይነት የፖለቲካ ውሳኔ ሰጭነት ሚና እንዳይኖረው አድርገን ሰርተናል። አንዳንዶች ይህን ስንል መታበይ ይመስላቸዋል። ነገር ግን ፖለቲካውን የሰራነው ሰዎች ስለምናውቀው ነው። እንግዲህ ኦሮሞ ማድረግ ያለበትን ስትበድለው ከነበረችው ምኒልክ ሰራሽ ሀረር ቁጭ ብሎ ካሳ መቀበል ብቻ ነው። ከኦሮሞ ጋር ሰላም ፈጥሬ ይኖራለሁ የሚል አካል ካለ እርሱን እንቀበላለን። ነገር ግን አካሄዱ የሚሆነው ኦሮሞ በሚወስንለት ማንኛውም ሕግና ድንጋጌ ሊመራና ሊተዳደር አምኖ ከተቀበለ ብቻ ነው። ይህን ካልተቀበለ ጥሬ ስጋ እየቀለብን አሰልጠንን ያስቀመጥነው ሰራዊት አለን። ፈታን እንለቅበታለን ማለት ነው፣ በማለት ሽመልስ አብዲሳ የኦሮሚያ ገዳ ልዩ ኮማንዶ ምርቃት ስነስርዓት ላይ ተናግረዋል። የአማራ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ምኒልክ አሊ ኮር በዘመቻ ኮማንዶ ደምስ ሰው ከተማው ከፍተኛ የጦር ሜዳ ድል አስመዝግበዋል። በምዕራብ ወሎ ግንባር መሀል ሳይንት ወረዳ ውስጥ ከትናንት ማለትም ከጥቅምት 1 2018 ዓ ም በተደረገው ትንቅንቅ የንጉስ ሚካኤል አሊ ኮበር ሰራዊት የመሐል ሳይንት ወረዳ መቀመጫ የሆነችውን ድንሳ ከተማ ውስጥ መግባቱ ተረጋግጧል። ከኮሩ ሰራዊት መካከል የአማራ ሳይንት መክደላ ክፍለ ጦር፣ የመብረቅ ክፍለ ጦር እና የኢንጂነር ደሳለኛ አሰፋ ክፍለ ጦር የተወሰኑ አህዶች ተውጣጥተው የሰሩት ኦፕሬሽን እስካሁን በደረሰን መረጃ መሰረት ሰላሳ በላይ ጠላት የተደመሰሰ ሲሆን አንድ የአድማ ብተና ሸለቃ መሪና አንድ ሻምበል መሪ እንዲሁም ሶስት የወረዳ አመራሮች አብረው እስከ ወዳኛው ተሸኝተዋል። የተደመሰሰው ጠላት ቁጥር ሊጨምር እንደሚችልም ይገመታል ብለዋል። በኦፕሬሽኑ አስራ አንድ የጠላት ምርኮኛ እንደተያዘም ነው ለማረጋገጥ የተቻለው። በምኒልክ ዕዝ ምክትል ዘመቻ መሪ ኮሎኔል ፈንታውን መኩየ በእዙ ምክትል ወታደራዊ አዛዥ ሸለቃ ብታሙ ደምሴና በንጉስ ሚኒሊክ አሊ ኮበር አዛዥ በአርበኛ አብደው ታደሰ እንዲሁም በእዙ ወታደራዊ አማካሪ በሻለቃ ክንዱ ሰውነት የተመራው የደንሳው ኦፕሬሽን የጠላት አራት ከባድ ምሽጎች የተሰበሩበት መሆኑን ታውቋል። በከተማይቱ ዳር ማለትም በጎራደሽነት በዙሃ በጎጃንበርና በሙያና ቴክኒክ ጠላት ያዘጋጀው ምሽጎች ሙሉ በሙሉ ተሰብረዋል። ጠላት ሲቀመጥባቸው የነበሩ ቁሳቁሶችና ሌሎች ንብረቶች በኮሩ ሰራዊት እጅ ገብተዋል፣ ወደ ፋኖ የጦር ሰፈር የተወሰዱ ሲሆኑ በኮሎኔል መብሬ የተመራው የጠላት ኃይል እስከዛሬው በበለጠ ከሆን ከባድ ሰባዊ ሰራ ጭምር እንደደረሰበት ነው ወታደራዊ ምንጮች የገለጹት መዳረሻው ድልና ነጻነት የሆነው የአማራ ህዝብ የሁሉና ተጋድሎ ተጠናክሮ ይቀጥላል ሲሉ መረጃቸውን አድርሰው ግብጽ ለኢትዮጵያ ማስጠንቀቂያ ሰጠች የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ገና ሲጀመር አንስቶ ውስጥ ፎክርና ስትስት የነበረችው ግብጽ አሁንም ግድቡ ተመርቆ ፎከሩ አልቆመም የሀገሪቱ ፕሬዝዳንት አብዱል ፈታህ አልሲሲ ብሔራዊ ጥቅማችንና የውሃ ደህንነታችን ለማስጠበቅ አስፈላጊ የሆኑ ሁሉንም እርምጃዎችን እንወስዳለን ሲሉ ፎክረዋል ኢትዮጵያ ታላቁ የህዳሴ ግድብን በማስተዳደር ላይ የተከተለችው ባለችው ኃላፊነት የጎደለው አካሄድ ላይ ሀገሬ እጇን አጣጥፋ አትመለከታትም ሲሉ ተደምጠዋል። በተባበሩት መንግስታት ድርጅት መተማመናችን እንደ ድክመት መቆጠር የለበትም ሲሉም አክለዋል። ፕሬዚዳንቱ ባልተመጣጠነ የውሃ ፍሰት የታችኛው ተፋሰስ ሀገራት ላይ ጉዳት እየደረሰ ነው ሲሉ ተናግረዋል። ኢትዮጵያ አስቀድማ ሳታው ሳትተባበር ወጥነት የሌለው ውሃ ትለቃለችም ብለዋል። ከሳምንታት በፊት ሱዳን ውስጥ ለደረሰ ጎርፍ ግብጽ ኢትዮጵያን ወንጅላ ነበር። ኢትዮጵያ ከዚህ ቀደም ግብጽ ላቀረበችው ውንጀላ ምላሽ ሰጥታለች። ይኸው ምላሽም ግብጽ ያቀረ የተቀመጠችውን ክስ በሀሰት የተሞላና ተንኮላዘል ነው የሚል ነበር። ግብጽ የግድቡ መሠረት ሲቀመጥ ፉከራና ዛቻ ማሰማት የጀመረችው ሀገሪቱ እንዲሁ እንደፎከረች እስካሁን አለች። በተደጋጋሚ ነይ ወይ ወደ ስምምነት ግቢ ብትባልም ስምምነት ሳታደር ቀርታለች። ፉከራና ዛቻ መገለጫዎችን እየሰጠች ግድቡ ተመርቋል። አሁንም ቢሆን ግን ከመፎከር ወደኋላ ለን ግብጽ ግብጽ ግድቡ እንዳይሰራ ኢትዮጵያ ድጋፍ እንዳታገኝ ዘመቻ ከማድረግ ባለፈ በሀገር ውስጥ ያለውን የፖለቲካ አለመረጋጋት በመጠቀም እንዲሁም ለምዕራባውያን ሰዎች ጉቦ ጭምር በመስጠት ስራው እንዲደናቀፍ ጥረት ማድረጓ የአደባባይ ምስጢር ነው። ያደረገችውን ፉከራ ሳይሳካላት ቀርቶ ግድቡ በምረቃት ተደምድሟል። በአማራ ክልል ኦሮሞ ብሔረሰብ የተከሰተ የትራፊክ አደጋ፣ አደጋው ከባድ መሆኑ የተጎጂዎች ቁጥር ሊጨምር ይችላል ሲል ፖሊስ ተናገረ። በአማራ ክልል በኦሮሞ ብሔረሰብ አስተዳደር በአርጡማ ፋርሲ ወረዳ በጃራ ቀበሌ በተከሰ የተከሰተ ትራፊክ አደጋ እስካሁን ባለው አስራ አንድ ሰዎች ህይወታቸው አልፏል፣ ተብሏል። የኦሮሞ ብሔረሰብ አስተዳደር ፖሊስ መምሪያ አዛዥ ኢንስፔክተር ኡመር መሐመድ አደጋው የደረሰው በጨፋ ሮቢት ከተማ ልዩ ስሙ ጃራ ድልድያ አካባቢ መሆኑ ገልጸዋል። ከአዲስ አበባ ወደ ደሴ ሲጓዝ የነበረ የሰሌዳ ቁጥሩ ኢ73290 የሆነ ታታ አውቶቡስና ከደሴ ወደ አዲስ አበባ ሲጓዝ የነበረ የሰሌዳ ቁጥሩ ኢ41157 ተሳቢ መኪና ተጋጅተው አደጋው መድረሱ ገልጸዋል። እስካሁን ባለው መረጃ ስምንት ወንድ፣ ሶስት ሴት በአጠቃላይ 11 ሰዎች ህይወታቸው ሲያልፍ ሀያ ሶስት ደግሞ ከባድና ቀላል ጉዳት እንደደረሰባቸው ተናግረዋል። አደጋው ከባድ በመሆኑ የተጎጂዎች ቁጥር ሊጨምር እንደሚችልም ፖሊስ ተናግረዋል።